አንድ ጊዜ ቪዲዮ ተከታትለ እንመለስ። በመላው ዓለም የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኤርትራውያን፣ ዛሬ ትንሽ ልብ በሚሰብር ዜና ነው የመጣሁት። ይኸውም አሁን የምገኘው ኬንያ ናይሮቢ ነው። እዚህ የመጣሁበት ምክንያት ወደ ማዶ የሚሰኘውን ቲያትራችንን ለማሳየት ነው። የወደ ማዶ ቲያትር ደራሲ ቴዎድሮስ ተክል አረጋይ ተዋንያኖቹ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 ይህን ቲያትር ኤክስኪዩቲቭ ፕሮዲሰር ሆኖ አብሮን እየሰራ የነበረው የቶኔቶር ኢቲኤል ትሬዲንግ ዋካ ፕሮሞሽንና ኤቨንት ባለቤት አቶ መሳይ አድማሱ እዚህ ሀገር፣ ምንም መድረክ ባልተዘጋጀበት ሁኔታ ፕሮሞሽን ሲያሰራን ቆይቶ እኔንም ደግሞ የአውሮፕላን ትኬት ቆርጦ ልኮ፣ ነገር ግን አየር ላይ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 ከነሱ ጋር ስመካከር የወሰነው ውሳኔ የተቋረጠበትን ጊዜ ፕሮሞሽን የተቋረጠበትን ጊዜ በሚያካክስ ጉልበት ፕሮሞሽኑን እንድቀጥል ሰው ልጆቹም እንዲቀጥሉ እንዲሁም ትኬት ሽያጩ በአግባቡ እንዲሄድ ተነጋገርን ተመካከርን ስለዚህ በተሻለ ጉልበት ፕሮሞሽን ለመጀመር በተነሳውበት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 እኔን ቴክ እንዲያደርጉ አመቻቹልኝ እኔም እዚህ ሀገር ስለነበር የተማርኩት ኮንታክቶች አሉ ወዳጆች አሉ ብቻ ተረባርበ ጥሩ ነገር ሆነ እጅግ በጣም ነው የሚያስደነግጠው ማለት ለምን ይህን ማድረግ እንደፈለገ ለምን በገዛ ስራው ላይ እንደዚህ መጨከል እንደፈለገ ነው ሚስጥር የሆነብኝ እኔ እስከመጣሁበት ጊዜ ድረስ ስንነጋገር የነበረው እንደዚህ አልነበረም። ስለዚህ እኔ አሁን መልዕክት ማስተላለፍ የሚፈልገው እኔን አምናችሁ ድርጅቱን ሳይሆን ወይም መሳይን ሳይሆን፣ አታውቁት መሳይን፣ ድርጅቱን ፕሮፋይል ምን ታውቁት ነገር የለም እኔን አምናችሁ ሙያተኛ ነው፣ ሙያውን አይበክልም፣ ሙያተኛ ለክፉ አይሰጥብላችሁ ብላችሁ አብራችሁ ይህን ፕሮጀክት ለመስራት ደፋ ቀና ያላችሁ የስራ ባልደረቦችም በራሱን ጨምሮ ተዋንያኑንም በጣም ይቅርታ መጠየቅ እፈልጋለሁ። እጅግ በጣም ግብ የሚሰብር ነው ይገባኛል። ምን ጉዳት ላይ ያለሁት አዲስ አበባ መጥቼ ነገሮችን ቦታ ቦታ ማስያዝ እስከምችል ድረስ ይቅርታ ይድረሳችሁ ለማለት እወዳለሁ። እዚህ ናይሮቢ ያላችሁን ኢትዮጵያውያን፣ ኤርትራውያን ቲያትሩን ለማየት ያላችሁን ጉጉት እጅግ በጣም አይቻለሁ። በጣም በርካታዎች ማለት ነው። ምናልባትም ፕሮሞሽን ባይቋረጥ እና ትኬቱን በአግባቡ ሸጠን ቢሆን ኖሮ ከሁለት ቀን በዘለለ ቲያትሩ ማሳየት ግዴታ ውስጥ እንወድቅ እንደነበር ያየሁት። በጣም በርካታ ኢትዮጵያና ኤርትራውያን እዚህ በስደት ያሉ ወገኖቻችን፣ በጣም ተነሳሽነታችሁን አይቻልሁም። ፍላጎታችሁን፣ ናፍቆታችሁን አይቻልሁም። የእውነት የእውነት እግዚአብሔር ይስጥልን። እንመጣለን እንመጣለን።